ድርብ ይያለ ነው። አንድ ከክፍለ ጦር ምክትል አመራር ሰውዬውን አሰረው ማለት ነው። አንቶኒ ጋር ትደዋወላለህ፣ አንቶኒ ጋር ትገናኛለህ ብሎ ሳበቃ ይሄን ሰውዬ አስሮ ብዙ ጊዜ ቆይቶ ነው እንደ ገና ክፍለ ጦር አዛዡን አንድ ምክትል ሻለቃ አዛዡና ክፍለ ጦር አዛዡን አሰረው ማለት ነው። ሻለቃ አዛዡ ክፍለ ጦር አዛዡን አሰረው በቤት ማለት ነው። በጥርጣሬ ከፋኖ ጋር ጦሩ አለ አይደል? ብዙ ሜታ ወሬዎች አሉ። ያስፈላናል እንቶኔ ማስበላ ከአንተ ጋር እየተደዋወለ ነው እየተባለ በዛ ከስራ ኃላፊነት ወብ ታስሮ ነበር ይሄ ነገር አለ ጀመር አሁን ከዚህ ውስጥ ማለት ነው አማራ የሚባል ነገር አይታመንም ታማኝም አለ ጥሩ ብትሰራ ብትሰራ ታማኝ አይደለም በጣም ጥሩ እሺ አሁን ላይ የአብይ ሰራዊት አሁናዊ አቋም በተለይ የሰራዊት ውስጥ ነው ልቦና የተጥቅ እና የሎጂስቲክ ሁኔታ ምን ይመስላል? እኔም ሳይሆን እናንተ የምታየት ነው። በቤታች ያለው የምታየት ነው። ግን በበላይ ደግሞ እስከ ብዙ ነገር ድረስ ነው እየተም ይወራ ያለው ማለት ነው። ከምድር ደግሞ ያው ምናየው ነው ከእናንተ የተሻለ ነገር የለም። ግን በላይ ሆነ የሚያወሩት በዘና መሳሪያ፣ በተለያየ ነገር፣ በሚሳኤል በምናምን ነገር ሁሉ ታጥቀናል። ስለዚህ ሰራዊቱ በጥሩ አቋም ነው የሚለው አለ። ውስጡ ደግሞ ስናየው ዜሮ ነው ውስጥ ላይ ምንም ነገር የለም ነው። አዎ። እሺ ጥሩ። በአማራ ሕዝብ ላይ አብይ አህመድ እየፈጽመው ያለው ትጥቅ እንዴት ትገልጽ በአማራ ሕዝብ ላይ አብይ አህመድ እየፈጽመው ያለውን ትጥቅ እንዴት ትገልጸዋለህ? የትጥቅ ትግል ነው ማለት ነው። የትጥቅ ትግል አሁን ያለው ወይም ደግሞ ጥቃት፣ ትክክል ነው። የብልጽግና ሴራ ነው። ለምሳሌ ብልጽግና አሁን የጀመረው ብልጽግና ፖሊሲ ማለት ነው። የጋራ ትርክት ይላል የጋራ ትርክት ማለት እንግዲህ ይህን ታላቅ የድሮ ታሪክ ያለው አይደል እሱና ያጠፋና የሁሉም አናሳ ብሔረሰቦችን እኩል ለማድረግ ብሎ የሚሰራው ሴራ ነው። የጋራ ትርክት ማለት እንግዲህ እና አሁን በአሁን ላይ ባለው ወቅታዊ ሁኔታ የአማራ ዕዝ ቢ ራስ ከነስኪ አስተዋውቅ ያው ስሜ አስር አለቃ ከማል እባላለሁ። ያ ስሜ መቶ አንደኛ ጦር አስራ ሁለተኛ ክፍለ ጦር አንደኛ ሻለቃ አቅም ነበር እነሱ። ከዛ ወጥቼ አሁን ሰባተኛ ምስሉ ጋር ሲያቃቆሙት ወደዚህ መጣሁ ማለት ነው። እሺ ከማል፣ ብልጽግናን እንዴት ትስለዋለህ? አማራ ክልል ገብቶ እየዋኘ ነው ያለውበት ወቅታዊ ሁኔታ በጣም ከባድ ነው። እየተማረከም ነው እየሞተበትም ነው። በጣም ኪሳራ ውስጥ ነው። በዛ ላይ ደግሞ ህዝብ ላይ የሚያደርሰውን ጥቃት እንዴት ትገልጸዋለህ? ያው ይሄ ባሉ አንፃር ትክክል ነው። ምክንያቱም እኔ አሁን ወደ አምስት ዓመት እየተጠጋ ነው ከዚህ መጀመሪያ የዱንታ ጊዜ መጥቼ ትግራይ ገባ ከዛ ከወጣን ጀምሮ እዚህ ትጥቅ ያሉ አማራ ክልል ላይ ነው እዚህ ውጊያ ያለው ማለት ነው። ይህም በዘኛ እንዴት እኔን እያካሄድን እንዴት እንደነበርን የሚያውቁ ነገርም የለም ዙሮ ከነሱ ጋር አዛዥ አለ። እኔ ከአዛዥ ጋር ነው የምሄደው። ቁስለኛ ሲመጣ ብቻ ነው እኔ ቁስለኛ የማክመው።